ሳምብሪክቱን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በርገር ዳቦ ልንሰራ ነው ማለት ነው። እዚህ ጋር ውሃ አለኝ፣ ስኳር አለኝ፣ ከዛ አንድ ማንኪያ ከዛ እርሾ እንደዛ ትልቁ አንድ ማንኪያ ከዛ ከዛ ኩፍስ ከሚል ትንሽ እንጠብቀው ማለት ነው። ትንሽ ደቂቃ ከዛ እናደርጋለን። ዱቄት አለ እዚህ ጋ ዱቄት አለ መስማስ

ከዛ ምን አረጋለሁ? ወተት፣ ከዛ እዚህ ጋር ምናረግኩኝ ቤኪንግ ፓውደር፣ ዱቄት፣ ጨው አረግኩኝ ማለት ነው እስም ወደዚህ እናደርገዋለን። ወተቱ እናፍላኖ አይረኩት ከዛ ወተቱም ትንሽ ጨምርበታለሁ፣ እያየሁ ስለማደርገው ማለት ነው። ከዛ ይሄው ኩፍ ጀመረልን ማለት ይሄኛው እርሾ እርሾው እና ውሃው እና ስኳሩ ማለት ነው። ከዛ እንደዚህ ትንሽ ለቅለቅ አድርገን ወደዚህ

ወደዚህ መጀመሪያ ስብስብ ወደዚህ እንደዚህ ማለት ነው። ከዛ እንደዚህ ችኛው እጃችን እንደዚህ አድርገን እንደዚህ ማለት ነው ከዛ እንደዚህ ያለው ከዛ እንደዚህ ስብስብ ይታያችኋል አይደል እንደዚህ ማለት ነው ከዛ ትኛው እንደዚህ አድርገን ለምን ውስጡ እንዲና ውስጡ ባዶ እንዲሆን ማለት ነው። እኔ ትንንሾቹ ነው የማደርገው የእናቸ ሳይዝ እንትን አድርጎ ትንንሽ ፈልጌ ነው ከዛ ትንሽ በጣም ዝለቦካ ወደ ላይ የ እንደዛ እያደረግን እንጨርሳለን። አብራችን ይቆዩ ቤተሰቦች። ይኸው እንደዚህ ሆኖልናል ማለት ነው። አሁን ኩፍ እስከሚል መጠበቅ አለብን። ኩፍ ሲል እንገናኝ። ይኸው እንደዚህ ሆኖ ቤተሰቦች፣ እንደዚህ ሆኖ ቦካ ማለት ነው። ኩፍ ብሎልናል። ይኸኛው ከለር አድርገበት ነው ለየት እን ለች ነው። እና። ይሄ ምን እናደርጋለን፣ እዚህ ጋር ወተትና እንቁላል ቫኒላ አረኩበት። ከዛ እንደዚህ ያደረግን እንደዚህ ያ ከዛ ምን እናደርጋለን። ይሄኛው ሰሊጥ ነው አምንሸው ነው። ከዛ አውብንም እየጋለልን ነው። ጨርሰን እንገናኝ። እንደዚህ ሆነልን። አሁን ወደ ፍ- ወደ አውብን እናስገባለን። ሲወጣ እንገናኝ። ቤተሰቦች ይኸው እንደዚህ ሆኖ ወጣልን፣ ማለት ነው በርገር እንትን ዳቦ ይኸው፣ እንደዚህ ይኸው፣ እት ስላሴው ማለት ነው። እንደዚህ ወደ ላይ ነው የሚነፋው፣ ይኸው እንደዛ ማለት ነው። ስለዚህ አሁን እናደርጋለን። ትንሽ ቀዝቅዞልናል ማለት ነው። በስመ አብ መንፈስ ቅዱስ ትንሽ እንትን አለ። ትንሽ ነው የቀዘቀዘ እንጂ ብዙ እንትን አላለም። ያው በዚህ ይሄም እንደዛው ማለት ነው። በስማም ከለሩ ሲያምር ደዚህ ከዛ ይህ ምን ይሆናል? ይኸው እንደዚህ ሶብት ነው የሆነ ቃ ሶብት። ለዚህ እንደዚህ አድርጋችሁ ሞክሩ ማለት ነው። ይሄኛው እንደዚህ አድርገን ኪያሩ ይሄ ማለት ነው። ኪያራ እንደዚህ ጋር የተቀቀለው ነው ያደረጉት። ታሽጎ ተቀቅሎ ሚሸጣላ እሱ ነው ማለት ነው። እናንተ ፍረሽ እሱን ማድረግ ትችላላችሁ። እንደዚህ አድርገን ለማሳየት ነው ያልኩት ከዛ ከዛ ይሄ አንድ ቀን አሰራሩ እሰራላችኋለሁ፣ ሰሞኑን። ይሄኛው በርገሩ ማለት ቤት የሰራሁት ስለሆነ አሰራሩ አሳያችኋለሁ። ያው ይሄ እንደዚህ በስልልናል ማለት ነው፣ በመጥበሻ ምን፣ በመጥበሻ ችግር የለም። እዚህ ስላደረግኩት ነው እኔ። እና አደረገውና ከእዛ በኋላ ሰው እንደ ፍላጎቱ የተለያየ አይነት ማድረግ ይችላል። እንደ ፍላጎቱ ነው ብዙ ነገር ማድረግ እንደዚህ ትንሽ እንትን ሲል እዛ እንደዚህ እናደርግና እዚህ ጋር እስኪ ማለት ነው። እንደዚህ አድርገን እንዲያያዝልን ማለት ነው። የሳምሪ ክችን ተከታታዮች ይኸው እንደዚህ ሆኖ ደረሰልን ማለት ነው። ሞክሩት። አንድ ቀን ደግሞ ስጋውን፣ በርገሩን ብቻ ያለ ዳቦ እንሰራለን ማለት ነው። ዛሬ ዳቦ እንሰራ፣ ሌላ ጊዜ ደግሞ እንሰራለን ማለት ነው። ከዚህ በፊትም የሰራ ነው ማለት ነው። ለሁሉም ነገር ይሆናል። ለተለያየ አይነት ይሆናል ማለት ነው። ለድግስ፣ ለልደት፣ ለሁሉም ነገር የሆነ አትሎኝ አመሰግናለሁ። ስለዚህ ይሄንን ይኸው እንደዚህ ሁነው ማለት ነው ታያችኋል አይደል እንደዚህ ማለት ነው። እኔ አሁን ለልጆች ብዬ ነው ለልጆች ስለሆነ ነው ትንንሽ ያረኳቸው። እንደዚህ የሆነ በጣም እንደዚህ ለዲኮርም ሆነ ሲታይም፣ ለምን ከሌላ ጋር ሲበላ ስለሚበዛ እንደዚህ አነስ ሲል ደስ ይላል ማለት ነው። ጥሩ ነው። ስለዚህ ትወዱታላችሁ። እንቅመሰው አብረን ማለት ነው።

መኩሩት እውነት ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሼር ሰብስክራይብ ላይክ እያደርጋችሁ ተከታተሉኝ። ስለ ስላስተያየታችሁ አመሰግናለሁ። አስተያየት ስለምትሰጡኝ። ቻው።